እንደውም አንድ ንግግር ላይ የመነኩሴ ሀብታም፣ የባለትዳር ድሀ አይጸድቅም ሲሉ ነበረ። ካገኘት አይቀርም ምን ማለት ሆኑ? የመነኩሴ ሀብታም አይጸድቅም ማለት ሀብቱ እግዚአብሔር ስለሆነ ምድራዊ ሀብት ከያዘው ለመጽደቅ አያበቃውም ነው። መክንያት የመነኩሴ ሀብቱ እግዚአብሔር ነው። ሀብትን ሲተው ነው መንነም የሚባለው። በሀብቱ ድሃ፣ ጓለማውታ፣ የተራቡ የተጠሙ ቢያግዝበት ምክንያት ይሆናል ምክንያት ይሆናል። ወደ አለም ለመመለስ ገንዘብ ለመሰብሰብ ተመስጦ ለመተው ምናኔውን ለመዘንጋት ምክንያት ይሆናል እንጂ ራሳቸውን ገዝተው ከገዳማዊ ሕይወት አንጻር በቅተው አለም የማያሸንፋቸው ሆኖ መተው የሆነ ነገር ቢያደርጉ እሱ ምንም ላይሆን ይችላል። ግን ገና ፍቅር ሳይጠፋላቸው መጽዋች መሆን ይከብዳል። ገንዘብ ማለት በባህሪው አሳጅ ነው፣ ራሱ ዝም ብሎ። ለዛ ነው ኪስ እንኳን የማያዘጋጁት መነኮሳት፣ ለዛ እንዳይይዙም ጭምር ነው ልብሳቸው ላይ አዎ፣ እንዳይዙም ጭምር በጥንቃቄ ነው የሚኖሩት። ትክክለኛ ምናኔው የገባው ሰው ከገንዘብ አንጻር ከአለም አንጻር ራሱ በቃ ድሃ አድርጎ ነው የሚቆጥሩ፣ የሚስማማውም እሱ ነው። በነገራችን ላይ የኪሱ በጣም ወርቅ ሀሳብ ስለሆነ ብዬ ነው። እኔም አሁን ማያቸው መነኮሳት ጥቁር ሰፊ፣ ቢጫም ሊሆን ይችላል የሚለብሱት። እዚህ ጋር ያለው አንድ መጽሐፍ ራሱ እንደሚያስገባ ነው። እንግዲህ መጽሐፍ ነው ብዬ በበጎ ሌላ ይግባበት አይግባበት። በዚህ በዚህ ያለውም ደግሞ ራሱን የቻለ አኩፋዳ አኩፋዳ የሚያካክል ነው። እንዴት ነው መቼ ነው ኪስ የሌለው ነገር ሲል የሚለብሱት ብዬ ነው። ትርጉም ካለ ገዳም ያሉትን ብናያቸው አይሻል? እነሱ ናቸው መነኮሳት ሆነው የሚኖሩት። ምክንያቱም ልብሳቸውንም መቀየር ያልቻሉ በዛቂ ላይ በትርምታቸው የሚኖሩ ክርስቶስን በማገልገል ጽንቶ የሚኖሩ አሉ እና አሁን ከቅድመ ምናሌ ከተበላሸው አንጻር ዝም ብሎ ዓለም ስትንቃቸው ገብተው ከዛ ደግሞ ዓለም የምትቀበል ስትመስላቸው የመጡ ምንኩስናውን እንደሚያበላ አይነት ዲግሪ ቆጥረው በዛ መልክ የሚኖሩ ደግሞ የዋሃን አሉ። ይሄ ትልቁ አንዱ ፈተና ነው። ስለዚህ አሁን ከመነኮሳት አንጻር ስንመለከት አሁንም ቅድም እንዳልነው በተጋድሎና እውነተኛ ቤተክርስቲያን በውስጥ በማገልገል የበለጠ ገዳማዊ ህይወትን የሚኖሩ በጣም ብዙ ደጋግና ብፁዓን አሉ። በዚህም ዘመን ቢሆን ገዳማቸውን ጠብቀው በተጋድሎ የሚኖሩ ለእነዚህ ክብራለን ማለት። ከዛ በተረፈ ደግሞ በገዳም መኖሩ በጣም ስለሚፈትን ከፈተናው አንፃር በቃ ከዛ ካለው ፈተና ደግሞ ሸሽቶ ከዚ አለም ፈተና ሸሽተው ወደ ገዳም ከዛኛው ፈተና ደግሞ ሸሽተው ወደ አለም ሲመጡ የሚገጥማቸው ደግሞ በጣም ፈተና ያለባቸው ስለም አሉ። እነዛ አሁን ቤተክርስቲያን ከማዋረድ አንጻር በጣም ትልቁ ሚና የሚጫወቱ ናቸው። በእነዚህ መካከል ግን አንዳንዶቹ በውስጣቸው ምንፍቅና ሊኖርባቸው ይችላል፣ አይታወቅም። ምንኩስና ዚ ብሎ እንደቀል ብቻ አድርገው የሚኖሩ ይኖራሉ። ቅድም የዋናዎቹ እውነተኛ ነው የሚኖሩትን እንደተናገር ነው ሁሉ በእውቀት ደረጃ በህይወት ደረጃም የታመኑ በየገዳሙ አሉ። ከዛ ግን በተረፈ ግን በአለም ላይ ሰው ሁሉ እስኪጠላቸው ድረስ ምንኩስና ሄ ነው ብሎ በጣም ከኦርቶዶክስ ቤተክርስቲያን ሳይቀር እየኮበለለ እንዲወጣ የሚያደርግ ደግሞ በጣም አደገኛ የሆነ ህይወት የሚኖሩ ደግሞ አሉ። ይህነዋን ቤተክርስቲያን በመንኩሳት አንጻር እየተፈተነች ነው የሚያስብለው ምክንያቱም መነኮሳት ሊኖሩ በተፈቀደላቸው ቦታ ሲኖሩ ህዝቡ አይፈተንም። በመነኮሳት በኩል ያለው ፈተና ይቆማል ማለት፣ ምንም ቢፈተን እንኳ እግር ብረት እየታሰረ ቢኖር ትክክለኛውን የክርስቶስን መንገድ ይከተላል። ይሄ ነው እዚህ መቶም ልምምና መደናገር አይሆንም። ራሱም አይወድቅም። ራሱም አይፈተንም። በመብል እና በመጠጥ ምክንያትም አይሸወድም።